እውነት እጅግ በጣም ነው የማመሰግናችሁ የመጣችሁ ሰዎች ያልጠበኳችሁ። ፎር ኤግዛምፕል አሌክሱላ፣ ላይክ ሲፉ፣ ሳሚ ብቻ ስማችሁን ሁላችሁንም ያልጠራኋችሁን እውነት በጣም እጅግ በጣም ነው የማመሰግነው ጃል፣ እልቲ፣ ገኒ 19፣ ሳሚ በቀሌ፣ አሌክሳ፣ ሰቦንቱ ዳኒ ሄሉ ኪዱዬ ሁላችሁም ናሂሊ በእውነት ሁላችሁንም እጅግ በጣም ነው የማመሰግነው። ሀቡ አንጭ ሁላችሁንም የመጣችሁት ታፕታፕ ላደረጋችሁት ቁጭ ብላችሁ ላያችሁት ሁላ እጅግ በጣም ነው የማመሰግነው። ይሄን ይመስል ነበረ። መሸነፍም ማሸነፍም ያለ ነው። ስናረቢግዴል ሀገር ውጭ ከጠላት ጋር አይደለም የተጫወትኩት። ምንም ችግር የለውም ሁላችሁም፣ ደግሞ እዚህ ለተገኛችሁትም ኢቭን ጊዜ በቅቷችሁ ላልመጣችሁም ምንም ችግር የለውም። ተንኪው ማለት ወዳለሁ መግባት የሚፈልጉ ሰዎች መግባት ትችላላችሁ። ተንኪው በጣም ስለመጣችሁ ብቻ ተንኪው። ጊፍት የሰጣችሁኝም ተንኪው በጣም